ከእግዚአብሔር ጋር የሚያገናኙን መስመሮች ውላቸው እስከተገኘ ድረስ ዛሬ ነው መዘርጋት ያለባቸው። መታታት መሰራት መሸመን ያለባቸው ዛሬ ነው። እግዚአብሔር እድሜን እድል አድርጎ ነው የሰጠን። ፈጥነን ወደ እግዚአብሔር መመለስ አለብን። ሁሉንም ነገር እጃችን ላይ እንዳለ ነው ማድረስ። ነገ ነገ ነገ ነገ ስንል ቀልጦ መቅረት አለ። የአባታችን በረከት ሳንመለስ ሳንቀበል፣ ወደ እናታችን ቤት ሳንመጣ በረከቱ ከእኛ እጅ ይወጣል። ስለዚህ ቶሎ እንምጣ ወደ ቤት። እግዚአብሔር አሰማርቶናል። በዚህ መሰማራት በዓለሙ መሰማራት ነው። ካሰማራን ቶሎ ብለን አባታችን ወዳለበት ወደ እናታችን ቤት ወደ ክርስቲያን ቶሎ መመለስ ነው። መታረቅ ካፈለጋችሁ ቶሎ አድርጉት። መጸለይ ከፈለጋችሁም ቶሎ አድርጉት። ማንበብ ከፈለጋችሁ ዛሬ ጀምራችሁ አንብቡ። ንስሐ መግባት ከፈለጋችሁ አሁኑኑ ጀምሩት። መቁረብ ካሰባችሁ አሁን ጀምራችሁ ለዚህው ተዘጋጁ።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 በዓለም ላይ ያሉ ስራዎች የሚበላሹት ፈጥነው በሚወስኑ ሰዎችና ዘግተው በሚወስኑ ሰዎች ነው ይባላል አይደል? ዛሬ ማለቅ ያለበትን ነገር ነገ እያሉ የሚያዛዙ ሰዎች ሀገርም ነገር የሚያበላሻሉ። መሰንበት ያለበትን ነገር ዛሬ በዚህ ካልወጣ የሚሉ ሰዎች፣ እነዚህም ሀገርም ነገር የሚያበላሻሉ። መፍጠን ያለበትን ማዘጌት፣ መዘጌት ያለበትን ማጣደፍ፣ ሁለቱም ልክ ያልሆኑ ነገሮች ናቸው። ጥበብ ማለት ሁሉን በጊዜው ማድረግ ማለት ነው። በጊዜው ማድረግ እግዚአብሔር ይመጣል ያለንበት ቦታ ላይ እንቆይ። ያ የሆነ እንደሆነ የትዕግስት ዋጋ ትገኛለች። የሰው ልጅ በጣም ምስኪን መሆኑንና የሚያሳዝነኝ ከሆነበት ጠባዩ መካከል ክብር ፈላጊነቱ እንኳን እያለው የሌለውን ክብር ሁሉ ነው እኮ ምንም ያልተማረው ሰውዬ አሁን ሊቅነ ብንለው ደስታው ነው የሚመጣ ፍንቅልን የሚያደርገው እንዲሁም ምን አይነት በሽታ እንደሆነ ይገርመኛል። ከክርስቶስ ተለይተን እኛም ብቻችን መኖር ምን አንልም ነው አንችልም ነው። መልእክቴ ሌላ ሀሳብ የለውም። በምድር ላይ በጣም ብዙ ሸክም የሆኑ ነገሮች አሉ፣ ግን ብቻችን አይሆንልን። ከክርስቶስ ተለይተን የምናመጣው ለውጥ፣ የምናንከባልለው ድንጋይ፣ የምንከፍተው የውሃ ጉድጓድ፣ የምናፈልቀው በጎ ነገር የለም። ክርስቶስ ሲመጣ ብቻ ከሱ ጋር ሁነን ነው ሁሉን ነገር ማፍለቅም፣ መጠጣትም፣ ሸክሙን ማንከባለል የምንችለው። አሁን ቤተ ክርስቲያናችንም ሀገራችንም እኛም በግል ሕይወታችን የተጫነን ብዙ ሸክም አለ። ያን ማንከባለል የምንችለው ከክርስቶስ ጋር ሁነን፣ ብቻችን አንችልም። እሱን ነው ልነግራችሁ የፈለግኩት። አንድ ነገር ልንገራችሁ። አሁን አንዳንድ ጊዜ እንዲህ እንላለን፣ እኔ እንደው አንድ እኛይን ተስተካክዬ እንዲያው በቃ እንደው አንዳንድ ድክመቶችንም አስተካክዬ እንደው አንዳንድ ነገሮችንም አሬንጃ አድርጌ ይላል የከተማ ሰው። ከዚያ በኋላ አንድኛዬን እንደው ወደ እግዚአብሔር ተመልሼ አንድኛዬን እንደው አንድኛዬ እንደው እንደው አንድኛዬን ጸልዬ እንደው አንድኛዬን ቆርቤ በቃ አንድኛዬ ክርስቶስ ምንድስ ከሚል ይሄ ማለት ብቻዬን እስተካከልና ከዚያ በኋላ ማንን አገኘዋለሁ? ይክር መስተካከል የምንችለው ራሱ ከማን ጋር ነው? ከክርስቶስ ጋር ነው። ራሱ ማለት ከክርስቶስ ጋር ነው። እኔ ኃጥያተኛ ነኝ፣ ብዙ የማስተካከላቸው ነገሮች አሉ፣ ከዚያ በኋላ ቆርባለው። እንዴ ተስተካክል የምቆርብ ከሆነ ክርስቶስ እንዴ ምን ያደርግልኛል? የምቆርበው ራሱ እኮ ክርስቶስ እንዲያስተካክለኝ ስለምፈልግ ነው። ይህን ታውቃላችሁ። ቆይ ውሃ የሚያስፈልገው ለታጠበ ሰው ነው ወይስ ለቆሸሸ ሰው ነው እ በመታጠብ አንቀጽ ወይም በመታጠብ አውድ ማለት ነው ለማን የምንላለ ነው እንግዲያው ክርስቶስ ውሃ ነው። ካደፍኩኝ የሚያስፈልገው ለእኔ ነው። መድኃኒት የሚያስፈልገው ለታመመ ነው ለጤነኛ ነው? ነገሩኝ እንጂ። እንግዲያው በሽተኛ ከሆንኩ ኃጢአት በሽታ ነው፣ ክርስቶስ የሚያስፈልገው ለኔ ነው ማለት። ብርሃን የሚያስፈልገው ለብርሃን ነው ለጨለማ ነው? እንግዲያው እኔ ጨለማ ከሆንኩ ኃጢአት ካለብኝ፣ ብርሃን ክርስቶስ የሚያስፈልገው ለኔ ነው። መስተካከል ራሱ ከእግዚአብሔር ጋር እንጂ ብቻን መስተካከል አይቻልም። መናገር የፈለግኩት ይሄ ነው። አንተው እያስተካከል ከያዘኝ ነው የሚባለው። ከእጅህ አታወጣኝ። ወደ ቤቴ የመጣውን አስወጥቼ አልሰደውም ብልሃልና አንተ አስተካክለኝ። ብቻዬን አልሆነልኝም። እስተካከላለሁ ብዬ ያቀድኩት ብዙ ነበር። ብዙ ቀን እየማልኩ እየተገዘትኩ ለመስተካከል ወስኛለሁ። ግን እርዳኝ ጌታዬ አቅቶኛል ማለት ያስፈልጋል። ራስን በእግዚአብሔር እጅ ወሮሮ መጣል ያስፈልጋል። ራሳችን መስራት አንችልም። በእውነት እግዚአብሔር በሚያውቀው ይህን ነው ክርስቶስ ከእኛ የሚፈልገው። ብቻችን አይሆንልንም። ከቤተ ክርስቲያን ገብተን ነው የምንስተካከለው። ሌላው የምነግራችሁ ሁለተኛው ሀሳቤ ብቻችን አንችልም በሚል ርስ የነገርኳችሁ፣ ከእግዚአብሔር ተለይቶ አገልግሎት የለም። ብዙ ሰው ከእግዚአብሔር የተለየ ነው። የእግዚአብሔር አገልግሎት ግን ያገለግላል። ሳይጸልይ ያገለግላል። ጸሎት አይጸልይም፣ ግን አገልጋይ ነው ወይም አስተባባሪ ነው ወይም የሆነ ነገር ኃላፊ ነው ወይም የሆነ ነገር ነው። ቤተ ክርስቲያን ውስጥ ግን አገልግል ብቻችን ጠብ የምናደርገው ነገር የለም። ክርስቶስ ከሌለብን ከሌለበት በአገልግሎት ውስጥ ለውጥ የለም። ስለዚህ ክርስቶስ ይዘን እናገለግል። ክርስቶስን ይዘን ለማገልገል አንደኛው ህጉን በጠዋትን በማታም አንብቡ። እኔ እውነት ይንም ነግራችሁ፣ ህጉን በጠዋትን በማታም አንብቡ፣ መጽሐፍ ቅዱስ አንብቡ። እግዚአብሔር ለሕዝቡ በመጽሐፍ ይናገራል ይላል። ህጉን በጧትም በማጣም ስናነብ እግዚአብሔር ከኛ ጋር ይሆናል። ሁለተኛ ቤተ ክርስቲያን ውስጥ ስንሆን እግዚአብሔር ከኛ ጋር ይሆናል። ቤተ ክርስቲያን ውስጥ ሁለት ሶስቱ ነው በተሰበሰቡበት በመካከላቸው እገኛለሁ ስላለ በዚያ ይገኛል። ስንጸልይ እግዚአብሔር ይገኛል። ጸሎት ማለት ምን ማለት እንደሆነ ይገባችኋል አይደለም? ጸሎት ማለት ጸሎት ብሂል ተናግሮ ምስለ እግዚአብሔር ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው ይላል። ከእግዚአብሔር ጋር መነጋገር፣ አንድ ሰው እንዴት ከእግዚአብሔር ጋር መነጋገር ያስጠላዋል? ትልቅ ሰው ምሳ ሲጋብዘን እንዴት ደስ እንደሚለን ታውቃላችሁ አይደለም? ደስ ብሏቸው አያውቅም እንዴ? እኔ አውቀው የለ? እንደ የኢትዮጵያን ሰው አንድ ዘፋኝ ኤርፖርት ሲያገኝ ፎቶ ለመነሳት እንዴት እንደሚሯሯጥ አየው የለ? እኔ እኔ እኮ አውቀዋለሁ ሰውን እግዚአብሔርን እግዚአብሔር፣ እንዴት አንድ ሰው ቆይ ቁሞ ስላወራችሁ፣ ትልቅ ሰው የምታከሩት ሰው ቁሞ ቢያወራችሁ፣ በጣም ትሁት ሰው ነው። እገሌ የሚባለው ባለስልጣን እኮ እኔን አጫወተኝ ይላል። አንዳንድ ሰው ቁርስ እኮ አብረን በላን፣ አብረን ብዙ ሰዓት ዲል አደረግን ይላል። እግዚአብሔር እኮ ያለ ቀጠሮ፣ ያለ ማመልከቻ፣ ያለ ዘበኛ፣ ያለ ወረፋ በፈለግከው ሰዓት እንድታነጋግረው ፈቅዶላል፣ ፈቅዶልናል። ጸሎት ማለት እሱ ነው። እግዚአብሔርን የማነጋገሪያ እድል፣ ወረፋ የለ፣ ዛሬ ማግኘት አልችልም የለም። እኔ እንኳን በአቅሜ የሰውኝ የስንት ሰው አጉላላለሁ፣ ሰኞ አይሆንልኝም፣ አክሰኞ አይሆንልኝም እያልኩ። እግዚአብሔር በፈለግነው ሰዓት ይገኛል። አሁን ማግኘት ትችላላችሁ፣ ቀጥሎ ማግኘት ትችላላችሁ፣ ሌሊት ማግኘት ትችላላችሁ። አሁን አንድን ትልቅ ሰው ሌሊት ላናግር ብትሉትም ምን አይነት ደፋር ነህ አንተ። ሌሊት እንዲህ መሸት ብላችሁ ስትደውሉ እንኳን የሚያኮርፍ ሰው አለ አይደለም። በዚህ ሰዓት ይደውላል እንዴ? ይላል። እግዚአብሔር ጋር ግን 24 ሰዓት መደወል ይቻላል። ምንም በቃ እግዚአብሔር በፈለግነው ሰዓት የምናገኘው ብቻችን የማግኘት እድል ብንፈልግ የማንሳቀቅበት ሰው መሃል ሆነንም የምናገኘው በፈለግነው ሰዓት የምናገኘው እግዚአብሔር ከቆመበት ቦታ የማይታጣ ወዳጅ እግዚአብሔር ነው እና ቁሱ ቆሞ እየጠበቀን ነው በበር ላይ ቁሞ ብቻችን አይሆንልንም። በዓለም ሁሉ በወጣንበት እየተሸነፍን የምንመለሰው ብቻችን እየወጣን ነው። ከእግዚአብሔር ጋር እንሰማራ፣ እግዚአብሔር አብሮን ይስራ፣ እግዚአብሔር ያስፈጽመን፣ ይቆየን። ወስብሐት ለእግዚአብሔር።